የያዕቆብ መልእክት መግቢያ ፀሐፊው ፀሐፊው ራሱ ያዕቆብ እንደሆነ ገልጿል ምዕራፍ አንድ ቁጥር አንድ እርሱ የጌታ ወንድም እና በሐዋርያት ሥራ ምዕራፍ አምስት ላይ ለተጠቀሰው ጉባኤ መሪ ሳይሆን አይቀርም በአዲስ ኪዳን ውስጥ አራት ሰዎች በዚህ ስም ተጠርተዋል ሐዋርያው ያዕቆብ የመጀመሪያው ሰማዕት ሆኖ በ44 ዓመተ ምሕረት ስለተሰየፈ የዚህ መልእክት ፀሐፊ እርሱ ሊሆን አይችልም። ያዕቆብ በሚል ስም የተጠሩ ሌሎች ሁለት ሰዎች አሉ። ሆኖም እነርሱ እንዳልጻፉት ግልጽ ነው። በማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ከኢየሱስ ወንድሞች ስም ዝርዝር ውስጥ በመጀመሪያ የተጠቀሰው ያዕቆብ ከወንድሞቹ ሁሉ እርሱ ታላቅ ሳይሆን አይቀርም። ያዕቆብ በመጀመሪያ በጌታ አላመነም ነበር፣ ስለዚህም የተግዳሮት ሐሳብ በኢየሱስ ላይ ይሰነዝር ነበር። ዮሐንስ ምዕራፍ 7 ቁጥር 2-5። በኋላ ግን በቤተ ክርስቲያን ውስጥ የላቀ ሞገስ ያለው ሰው ሆነ። ስለዚህም አንደኛ ጌታ ኢየሱስ ከትንሣኤ በኋላ ራሱን ከገለጠላቸው ጥቂት ደቀ መዛሙርት መካከል እነሆ እርሱ አንዱ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 7 ሁለተኛ ጳውሎስ የቤተ ክርስቲያን አምድ በማለት ጠቅሶታል። ገላትያ ምዕራፍ 2 ቁጥር 9። ሦስተኛ ጳውሎስ ክርስቶስን አምኖ ከተለወጠ በኋላ በኢየሩሳሌም የመጀመሪያ ጉብኝቱን ሲያደርግ ከያዕቆብ ጋር ተገናኝቷል። ገላትያ ምዕራፍ 1 ቁጥር 19። አራተኛ ጳውሎስ ለመጨረሻ ጊዜ ኢየሩሳሌምን በጎበኘበት ጊዜም እንዲሁ ከያዕቆብ ጋር ተገናኝቷል። ሐዋርያት 1 ቁጥር 18። አምስተኛ ጴጥሮስ ከእስር ቤት እንደወጣ ለያዕቆብ እንደነገረው አሳስቦ ነበረ። ሐዋርያ ሥራ ምዕራፍ 12 ቁጥር 17። ስድስተኛ በኢየሩሳሌም አብይ ጉባኤ ላይ ያዕቆብ መሪ ነበር። ሐዋርያ ሥራ ምዕራፍ 15 ቁጥር 13። ሰባተኛ ይሁዳ በመልእክቱ ውስጥ ማንነቱን የገለጸው ያዕቆብ ወንድም ይሁዳ ምዕራፍን ቁጥር 1 በማለት ነው። ከዚህም እንደምንረዳው ያዕቆብ እጅግ ታዋቂ ሰው እንደነበረ ነው። ይኸውም ያዕቆብ በሰማዕታትነት ሕይወቱ ያለፈው በ62 ዓመተ ምሕረት ገደማ ነበር። መልእክቱ ሰዎች የተጻፈበት ጊዜ አንዳንዶች ይህ መልእክት የተጻፈው በ60 ዓመተ ምህረት መግቢያ ላይ ነው ይላሉ። ይሁን እንጂ ከ50 ዓመተ ምህረት በፊት የተጻፈ ስለመሆኑ አንዳንድ ምልክቶች ያስገነዝባሉ። አንደኛ መልእክቱ የአይሁድን አስተሳሰብ ይዞ በመገኘቱ በቤተ ክርስቲያኒቱ አይሁድ ምእመን ብዛት በሚገኝበት ወቅት የተጻፈ ነው። ሁለተኛ በቤተ ክርስቲያኒቱ የሚገኙት ኃላፊዎች ሽማግሌዎችና ምዕራፍ 15 ቁጥር 14 አስተማሪዎች ምዕራፍ 3 ቁጥር 1 ብቻ ነበሩ። ሶስተኛ አህዛብ መገረዝ አለባቸው የሚል ክርክር አልተነሳም ነበር። አራተኛ በግሪክ ምኩራብ የሚለው ቃል የክርስቲያኖችን ስብሰባ ለማመልከት ምዕራፍ 2 ቁጥር 2 ጥቅም ላይ መዋሉ ይህ መልእክት የተጻፈበትን ጊዜ በትክክል ያመለክታል። ይኸውም በመልእክቱ አዲስ መጽሐፍት ሁሉ ቀዳሚ ሆኑ የተጻፈ ነው። ምናልባትም ከዚህ መልእክት በፊት የተጻፈ አለ ከተባለ ወደ ገላትያ ሰዎች የተጻፈው መልእክት ብቻ ነው። ተደራሲያ ነው። የዚህ መልእክት ተደራሲያን እነማን እንደሆኑ በግልጽ የምናገኘው በምዕራፍ አንድ ቁጥር አንድ ላይ ነው። ይኸውም በአሕዛብ መካከል ተበትነው ለሚገኙት አሥራ ሁለት ነገዶች የሚል ነው። አንዳንዶቹ ይህ አባባል በአጠቃላይ ክርስቲያኖችን ያመለክታል ቢሉም ለአሥራ ሁለቱ ነገዶች የሚል ስያሜ በይበልጥ የሚያመለክተው የአይሁድ ክርስቲያኖችን ነው። ከዚህም በላይ መልእክቱ የአይሁድን የአገልግሎት ስልት ይዞ የሚጓዝ ስለሆነ ተደራሲያኑ አይሁድ መሆናቸው ግልጽ ነው። ምዕራፍ አምስት ቁጥር አራት ላይ የሰራዊት ጌታ እግዚአብሔር የሚለው አይሁድ እግዚአብሔር ለመጥራት የሚጠቀሙበት የማዕረግ ስም ተደራሲያኑ ሲያኑ ያለ ጥርጥር አይሁድ መሆናቸውን የሚያመለክት ነው። የዚህ መልእክት ተደራሲያን ክርስቲያኖች ለመሆናቸው ከምዕራፍ 2 ቁጥር 1፣ ምዕራፍ 5 ከቁጥር 7 እስከ 8 መረዳት ይቻላል። እነዚህ ክርስቲያኖች የመጀመሪያዎቹ የኢየሩሳሌም ክርስቲያኖች እንደነበሩ ይገመታል። እነርሱም እስጢፋኖስ በሰማዕታትነት ከሞተ በኋላ በፈንቄ በቆብሮስ እና በሶሪያ አንጾኪያ ተበትነው ይገኙ ነበር። የሐዋር 10 ምራፍ 8 ቁጥር 1፣ ምራፍ 11 ቁጥር 19። ያዕቆብ ስለ ፈተናና ስለ ጭቆና ማውሳቱ ተደራሲያኑ በቅርብ የሚያውቃቸው የኢየሩሳሌም ምዕመናን መሆናቸውን የሚያመለክት ነው። ያዕቆብ የኢየሩሳሌም ቤተ ክርስቲያን መሪ እንደመሆኑ የተበተኑትን በጭንቀት ላይ የሚገኙትን ምዕመን ለማስተማርና ለማጽናናት የመጋቢነት ተግባሩም በጽሑፍ ሲያከናውን ይታያል። የመልእክቱ ልዩ ባህሪ፣ ይህ መልእክት ልዩ የሚያደርገው ባህሪ የሚከተሉት ናቸው። አንደኛ የማያጠራጥር ግልጽ የሆነ አይሁዳዊ ገጽታው፣ ሁለተኛ ሕያው በሆነ የክርስትና ሕይወት ላይ አጽንዖት ማድረጉ፣ ይህም የክርስትና ሕይወት በበጎ ሥራ የሚገለጽ ነው ማለቱ፣ ሦስተኛ ልብጭ ያለው መዋቅሩ አራተኛ፣ ከኢየሱስ የተራራ ስብከት ጋር ያለው ተጓዳኝነት ምራፍ 2 ቁጥር 5ን ከማቴዎስ ምራፍ 5 ቁጥር 3፣ ምራፍ 3 ከቁጥር 10 እስከ 12 ከማቴዎስ ምራፍ 5 ቁጥር 12፣ ከማቴዎስ ምራፍ 5 ቁጥር 15 ከ20፣ ምራፍ 5 ቁጥር 12 ከማቴዎስ ምራፍ 5 ቁጥር 33 እስከ 37 ጋር ያነጻዝሩ። አምስተኛ፣ መጽሐፈ ምሳሌ ከመሳሰሉ የብሉይ ኪዳን የጥበብ መጽሐፍት ጋር ተመሳሳይ መሆኑና እና ስድስተኛ፣ መልእክቱ የተጻፈበት የግሪክ ቋንቋ አጠቃቀም በጣም ግሩም መሆኑ ናቸው። አስተዋጽኦ አንደኛ፣ ሰላምታ ምዕራፍ 1 ቁጥር 1። ሁለተኛ፣ ፈተናና መከራ ምዕራፍ 1 ከቁጥር 2 እስከ 18። ሀ የእምነት መፈተን ምዕራፍ 1 ከቁጥር 2 እስከ 12። ለ የመከራ መንስኤ ምዕራፍ 1 ከቁጥር 13 እስከ 18 ሶስተኛ መስማትና ማድረግ ምዕራፋን ቁጥር 19 እስከ 27። አራተኛ አርሎ መወገዝ ምዕራፍ 2 ከቁጥር 1 እስከ 13። አምስተኛ እምነትና ስራ ምዕራፍ 2 ከቁጥር 14 እስከ 26። ስድስተኛ አንደበትን መግዛት ምዕራፍ 3 ከቁጥር 1 እስከ 12። ሰባተኛ ሁለት አይነት ጥበብ ምዕራፍ 3 13 እስከ 18። ስምንተኛ ዓለማዊነትን በተመለከተ የተሰጠ ማስጠንቀቂያ ምዕራፍ 4 ሀ ጠበኝነት ምራፍ 4 ቁጥር 1 እስከ 3። ለበመንፈሳዊ ረገድ ታማኝ ሆኖ አለመገኘት ምራፍ 4 ቁጥር 4። አመርሃ ትንቢት ምራፍ 4 ቁጥር 5 እስከ 10። መ ሐሜተኝነት ምራፍ 4 ቁጥር 11 እስከ 12። ሰ ጉረኝነት ምራፍ 4 ቁጥር 13 እስከ 17። ዘጠነኛ ለጨቋኝ ባለጠጎች የተሰጠ ማስጠንቀቂያ ምራፍ 5 ቁጥር 1 እስከ ስድስት አስረኛ ልዩ ልዩ ምክሮች ምራፍ 5 ከቁጥር 7 እስከ 20 ሀ በመከራ ስለመታገስ ምራፍ 5 ከቁጥር 7 እስከ 11 ለ ስለ መሐላ ምራፍ 5 ቁጥር 12 ሐ መርዋ በእምነት ስለሚደረግ ጾሎት ምራፍ 5 ቁጥር 13 እስከ 18 መ ከእውነት ስላፈገፈጉ ሰዎች ምራፍ 5 ከቁጥር 19 እስከ 20 ምዕራፍ 1 ቁጥር 1 ያዕቆብ በዚህ መጽሐፍ መግቢያ ላይ ጸሐፊው የሚለውን ርዕስ ይመልከቱ። አገልጋይ የሮሜ ምዕራፍ 1 ቁጥር 1 ማብራሪያ ይመለከቱ። ለ12ቱ ነገዶች በመግቢያው ላይ ተደራሲ የሚለውን ርዕስ ይመልከቱ። ምዕራፋን ቁጥር 2 ወንድሞቼ የያዕቆብ በዚህ አጭር መልእክት ውስጥ ተደራሲያኑ 15 ጊዜ ወንድሞች ይላቸዋል። መልእክቱ ብዙ ተግሳጽ ያዘለ ቢሆንም እንኳ የሚገስሳቸው በወንድማማቾች ፍቅር ነው። መከራ እዚህ ላይ መከራ የሚለው በቁጥር 13 ላይ ሲፈትን የሚለው ቃል በግሪኩ ስርወ ቃላቸው አንድ ነው። ከቁጥር 2 እስከ 3 ላይ ባለው ክፍል መከራ የሚለው ቃል ጥቅም ላይ የዋለው በክርስቲያኖች ላይ ከውጪ የሚነሳውን መከራ ለማመልከት ሲሆን ከቁጥር 13 15 ላይ ባለው ክፍል ደግሞ ኃጢአትን ለማድረግ ከውስጥ የሚመነጨውን ፍላጎት ለማሳየት ጥቅም ላይ ውሎ ይገኛል። ምዕራፍ 1 ቁጥር 5 ጥበብ አንድ ሰው መከራን እንደ ሙሉ ደስታ እንዲቆጥረው ቁጥር ሁለት የሚያስችል ማለት ነው። ጥበብ እውቀትን በመገብየት የሚገኝ ብቻ ሳይሆን መንፈሳዊ ትምህርትን ከሕይወት ጋር ማዛመድ ነው። ምሳሌ ምዕራፍ 1 ከቁጥር 2 እስከ 4፣ ምዕራፍ 2 ከቁጥር 10 እስከ 15፣ ምዕራፍ 4 ከቁጥር 5 እስከ 9፣ ምዕራፍ 9 ከቁጥር 10 እስከ 12ን ይመልከቱ። ምዕራፍ 1 ቁጥር 6 የባህር ማዕበል ኤፌሶን ምዕራፍ 4 ቁጥር 14ን ይመልከቱ። ምዕራፍ 1 ከቁጥር 9 እስከ 10 ዝቅ ያለው ወንድም ባለጸጋ ያዕቆብ ስለ ጥበብ ቁጥር አምስት እስከ ስምንት ስለ ድሃና ስለ ባለጸጋ ሰው ቁጥር ዘጠኝ እስከ አስራ አንድ የጻፈው ስለ መከራ በጻፈበት ክፍል መካከል ቁጥር ሁለት እስከ አራት እና ቁጥር አስራ ሁለት ስለሆነ ከቁጥር አምስት እስከ አስራ አንድ ያለው ክፍል ከመከራ ጋር የሚገናኝ ሊሆን ይችላል። በድህነት የሚሰቃይ ክርስቲያን አሁን በክርስቶስ ባገኘው መንፈሳዊ በረከት ምዕራፍ ሁለት ቁጥር አምስትን ይመልከቱ ጌታ ደግሞ ሲመጣ በሚያገኘው በረከት ቁጥር ዘጠኝ ይመካ ሀብታም ክርስቲያን ዝቅ ያለ ሊያደርገው የሚችል መከራ እንኳ ይመካ ቁጥር 10 ምራፋን ቁጥር 12 የተባረከ ኤርሚያስ ምራፍ 17 ቁጥር 7 እስከ 8 የማቴዎስ ወንጌል ምራፍ 5 ቁጥር 3 እስከ 12ን ይመልከቱ። እንዲሁም የመዝሙር ምራፋን ቁጥር 1 የማቴዎስ ወንጌል ምራፍ 5 ቁጥር 3 ራይ ምራፋን ቁጥር 3 ም አብራሪ ይመልከቱ። ሕይወት ያገኛል የሚለው የአረፍተነገሩ ማሰሪያ አንቀጽ የወደፊት ጊዜ ስለሆነ የሚያመለክተው ዘላለማዊ ሕይወትን ነው። አክሊል፣ ይህ ቃል በግሪኩ ተወዳድሮ ባሸነፈ ሯጭ ወይም ድል ተጎናጽፎ ከጦር ሜዳ በተመለሰ መሪ ራስ ላይ የሚደፋን አበባ ጉንጉን የሚያመለክት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 4ን ይመልከቱ። ራእይ ምዕራፍ 2 ቁጥር 10 እና ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 13 ሲፈተን በቁጥር 11 እስከ 13 ላይ ግሱ አንድ ሰው ኃጢአትን ለመቋቋም ያለው ግብረ ገባዊ ጥንካሬ ምን ያህል እንደሆነ ለማወቅ የሚደረገውን ፈተና የሚያመለክት ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ማብራሪያ ይመልከቱ። እግዚአብሔር ክፉ ለማድረግ አይፈትንም። እግዚአብሔር ቅዱስ ስለሆነ በኃጢአት አይሳብም፣ ወይም እርሱ ማንንም አይፈትንም። የዘፍጥረት ምዕራፍ 22 ቁጥር 1 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 15 ሄዋን ዘፍጥረት ምዕራፍ 3 ቁጥር 6 እስከ 22 እንዲሁም ዳዊት 2 ሳሙኤል ምዕራፍ 11 ቁጥር 2 እስከ 17 በተፈተኑ ጊዜ ደረጃ በደረጃ የተፈጸሙ ሶስት ነገሮች ምኞት፣ ኃጢአትና ሞት ናቸው። ምዕራፍ 1 ቁጥር 17 በጎ ስጦታና ፍጹም በረከት ሁሉ ከሰማይ ብርሃናት አባት ከላይ ይወርዳሉ። ቁጥር 5 ከ3 እስከ 17 ይመልከቱ። ብርሃናት አባት እግዚአብሔር ለምድር ብርሃን የሚሰጡትን የሰማይ አካላት የፈጠራቸው እርሱ ስለሆነ እነዚህ ነገሮች ቢለወጡ እንኳ እርሱ ጸንቶ ይኖራል። ምራፋን ቁጥር 18 ወለደን በሥጋ ሳይሆን እንደገና በመንፈስ መወለድን ያሳያል። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 እስከ 8 ይመልከቱ። በእውነት ቃል የምሥራቹን ቃል ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እስከ 25 ይመልከቱ። በኩራት ዘሌዋውያን ምዕራፍ 23 ቁጥር 9 እስከ 14 ይመልከቱ። በመከር ወቅት መጀመሪያ ላይ የሚገኝ የእህል ነዶ ምርት እንዳለና የሚሰበሰብበትም ጊዜ ሩቅ እንዳልሆነ የሚያመለክት አይነተኛ ምልክት እንደሆነ ሁሉ ቀደምት ክርስቲያኖችም ከእነርሱ በኋላ እጅግ ብዙ ሕዝብ ዳግም ልደት እንደሚያገኝ የሚያመለክቱ ናቸው። ምዕራፍ 1 ቁጥር 19 ሰው ሁሉ ለመናገር የዘገየ ይሁን። ቁጥር 26ን ይመልከቱ። ምዕራፍ አንድ ቁጥር 21 አ የእግዚአብሔር ቃል ማለት ነው። ምዕራፍ 1 ቁጥር 25 ፍጹም ህግ፣ የክርስቶስና ግብረ ገባዊና ስነ ምግባራዊ ትምህርት መሰረት ያደረገ አስርቱ ትእዛዛትን ያካተተውን የብሉይ ኪዳን ግብረ ገባዊ ግብረ ህግ ነው። መዝሙር 19 ቁጥር 7ን ይመልከቱ። ነገር ግን ፍጹምነትን ያገኘው በኢየሱስ ክርስቶስ ነው። ነፃ የሚያወጣውን ክርስቲያን የኃጢአት ባሪያ ከሆነ ሰው ጋር ሲነጻጸር፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 34 ግብረ ገባዊ ህግጋትን በመታዘዝ እግዚአብሔር ባዘጋጀለት ነፃነት ውስጥ ደስታ ይኖራል። ምዕራፍ 2 ቁጥር 12 ን ተመልከት። ምዕራፍ 1 ቁጥር 26 ሃይማኖተኛ የሃይማኖት ውጫዊ መገለጫ የሆኑትን የሚያመለክት ነው። እነዚህም ለችግረኛ መመጽወት፣ ጾምና ምህላ እንዲሁም ስርዓተ አምልኮ ናቸው። ምራፋን ቁጥር 27 ኤርምያስ ምራፍ 2 ቁጥር 16ን ይመልከቱ። ዓለም ግዑዛን ዓለም ሳይሆን ሰዎች ለእግዚአብሔር ባለመታዘዝ በሚፈጽሙት አመፃና ከእርሱም መለየታቸው ምክንያት በውስጣቸው የነገሰውን ዓለም ነው። አንደኛ ዮሐንስ ምራፍ 2 ቁጥር 15ን ይመልከቱ። ምራፍ 2 ቁጥር 1 የማታምኑ እንደመሆናችሁ አድሎ አታድርጉ። በእግዚአብሔር ዘንድ አድሎ የለም። አማኞች አድሎ ሊያደርጉ አይገባም። ምራፍ ሁለት ቁጥር ሁለት ጉባኤያችሁ ስብሰባችሁ፣ ቃሉ በግሪኩ ምኩራብ የሚል ትርጉም አለው። ምራፍ ሁለት ቁጥር አምስት ከአስራ ሶስት ያዕቆብ ለባለጠጎች ማድላት የማይገባ መሆኑን ለማስረዳት ሦስት የመቃወሚያ ሀሳቦችን ያቀርባል። ምራፍ አንድ ባለጠጎች ድሆችን ማለት ክርስቲያኖችን ያሳድዳሉ። ቁጥር አምስት ከሰባት ሁለተኛ አድሎ የፍቅር ክቡር ሕግ የሚቃረን በመሆኑ ኃጢአት ነው። ቁጥር 8 እስከ 11 ሶስተኛ አድሎ ፍርድን ያስተካክላል። ቁጥር 12 እስከ 13 ምዕራፍ 2 ቁጥር 5 እግዚአብሔር የዚህን ዓለም ድሆች አልመረጠምን? ሉቃስ ምዕራፍ 6 ቁጥር 20 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 እስከ 31 ይመልከቱ። መንግስት የአዲስ ልደት ያገኙ ዮሐንስ ምዕራፍ 3 ቁጥር 3 እና 5 በሙላት የሚገቡበትን መንግስት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 እና 46 ምዕራፍ 2 ቁጥር 8 ክቡር ሕግ የፍቅር ሕግ ዘይዋውያን ምዕራፍ 19 ቁጥር 18 ክቡር ሕግ ይባላል ምክንያቱም በሰዎች መካከል ያለው ግንኙነት የሚዳኝባቸው ሕጎች ሁሉ ስረ መሰረታቸው ይህ ታላቅ ሕግ ስለሆነ ነው። እንዲህ ላሉት የግንኙነት ሕጎች ሁሉ መነሻቸውም መድረሻቸውም ይህ ሕግ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 30 ቁጥር ሮሜ ምዕራፍ 13 ቁጥር 8-10 ምዕራፍ 2 ቁጥር 10 ሁሉን እንደተላለፈ ይቆጠራል። ህጉ የእግዚአብሔር ባህሪ ፍቃድ መግለጫ ነው። ስለዚህም ከህጉ አንዲቱ ትእዛዝ መተላለፍ ከእግዚአብሔር ፍቃድ መውጣትና ህጉን ሙሉ በሙሉ መጣስ ማለት ነው። ከማቴዎስ ወንጌል ምዕራፍ 5 ቁጥር 18-19 ምዕራፍ 23 ቁጥር 23 ጋር ያነጻጽሩ። ምዕራፍ 2 ቁጥር 12 እንደሚፈረድባቸው ያዕቆብን ተደራሲያን ቀድሞ የመጨረሻ ጣፋንታቸው ዮሐንስ ወንጌል ምዕራፍ 5 ቁጥር 24 የሚያውቁ አማኞች ስለሆኑ፣ ቁጥር 1 ክፍሉ የሰውን እድል ፈንታ ስለሚወስነው የመጨረሻ ፍርድ የሚናገር አይደለም። ነገር ግን ይህ ፍርድ መጨረሻውን ለክርስቲያኖች ስለሚሰጥ ሽልማት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 12 እስከ 15 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ራእይ ምዕራፍ 22 ቁጥር 12 ምዕራፍ 2 ቁጥር 13 ምህረት በፍርድ ላይ ያይላል። አንድ ሰው ማሃሪ ከሆነ እግዚአብሔር በፍርድ ቀን ምህረት ያደርግለታል። ምሳሌ ምዕራፍ 21 ቁጥር 13 ማቴዎስ ምዕራፍ 5 ቁጥር 7 ምዕራፍ 6 ቁጥር 14 እስከ 15 ምዕራፍ 18 ቁጥር 21 እስከ 35 ይመልከቱ። ምዕራፍ 2 ቁጥር 14 እስከ 26 በቁጥር 14፣ ቁጥር 20፣ 24፣ እና 26 ላይ እምነት የሚለው ቃል ድነት ስለሚያገኘው እውነተኛ እምነት የተጻፈ አይደለም ነገር ግን አጋንንት እንደሚያምኑት አይነት ቁጥር 19 ከንቱና ቁጥር 20 ሙት የሆነውን 26 እምነት ለማመልከት የገባ አን ነው። ይህ እምነት የክርስቶስን አዳኝነት ማመን ሳይሆን በአእምሮ እውቀት ላይ የተመሰረተ ነው። ያዕቆብ ሰው በእውነተኛ እምነት ሳይሆን በሥራ ይድናል አላለም። ይልቁንም ሰው የሚጸድቀው በእምነት ብቻ ነው የሚያድን እምነት ደግሞ ብቻውን ሳይሆን ስራ ገንዘቡ ያደረገ ነው። እውነተኛ እምነት በጎ ስራ ይከተለዋል። ድነት የሚያገኘው ግን ክርስቶስን በማመን ነው። ስለ መጽደቅ የበለጠ ለመረዳት የሮሜ ምራፍ 3 ቁጥር 24 ማብራሪያ ይመልከቱ። ምራፍ 2 ቁጥር 15፣ 16 ይህ እውነተኛ ስላልሆነ እምነት የቀረበው ገለጻ በአንደኛ ዮሐንስ ምራፍ 3 ቁጥር 17 ላይ እውነተኛ ስላልሆነ ፍቅር ከቀረበው ገለጻ ጋር ተጓዳኝ ነው። የመጀመሪያው ክፍል እውነተኛ እምነት በስራ እንደሚገለጽ የሚያስተምር ሲሆን ሁለተኛው ክፍል ደግሞ እውነተኛ ፍቅር ስራን ገንዘቡ እንዳደረገ የሚገልጽ ነው። ምዕራፍ 2 ቁጥር 18፣ አንተ እምነት አለህ፣ እኔ ስራ አለኝ። ስህተቱ የእምነት ክርስቲያን እና የስራ ክርስቲያን በማለት እምነትና ስራን ለየብቻ በተናጠል ማቅረቡ ነው። እምነትን ከስራ ለይተህ አሳየኝ። ያዕቆብ ይህ ምጸት እንጂ በፍጹም ሊሆን የማይችል ነገር እንደሆነ ይገልጻል። ምዕራፍ 2 ቁጥር 19 አንድ እግዚአብሔር በአንድ ትምህርት ሃይማኖት በጣም የታወቀውና በዕብራይስጡ ሸማ ስማ የሚል አምላክ አንድ ብቻ መሆኑን የሚገልጽ የእምነት አንቀጽ ነው። ዘዳግም ምዕራፍ 6 ቁጥር 4 የማርቆስ ወንጌል ምዕራፍ ክፍሉን ከአውዱ ነጥለን ከተመለከትነው ሰው ድነት የሚያገኘው በእምነት እንጂ በስራ አይደለም ከሚለው የመጽሐፍ ቅዱስ ትምህርት ጋር የሚቃረን ይመስላል። ሮሜ ምራፍ 3 ቁጥር 28 ገላትያ ምራፍ 2 ቁጥር 13 እስከ 16 ያዕቆብ የሚለው ግን የጽድቅ ስራ የእውነተኛ እምነት መግለጫ እንጂ ለድነት የሚያበቃ አይደለም። ለዚህም ማስረጃ አድርጎ የሚያቀርበው አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ቁጥር 23 የሚለውን ነው። ከዚህም ክፍል የምንረዳው ጽድቅ ሆኖ የተቆጠረለት እምነቱ እንጂ ስራው አይደለም። በዘፍጠት ምዕራፍ 15 ቁጥር 6 የሚለው የሚያድን እምነት በጎ ስራን ገንዘቡ ያደረገ ነው። ምዕራፍ 2 ቁጥር 23 የእግዚአብሔር ወዳጅ ይህ አብርሃም ከእግዚአብሔር ጋር የነበረውን ወዳጅነት፣ ሁለተኛ ዜና ምዕራፍ 2 ቁጥር 7ን ይመልከቱ፣ እግዚአብሔር ምን ያህል እንደተቀበለው የሚያስገነዝብ ነው። ምዕራፍ 2 ቁጥር 24 በእውነት ብቻ ሳይሆን የምዕራፍ 2 ቁጥር 14-26 ማስታወሻል ይመልከቱ። ምዕራፍ 2 25 ጋለሞታዊቱ ረአብ በዚህ ስፍራ የረአብ ስም በመልካም የተወሳው ያዕቆብ የግልሙትና ሕይወት እንደበጎ ነገር ስለቆጠረው ሳይሆን ሰላዮቹም በመርዳቷ ኢያሱ ምዕራፍ 2 የታየውን እምነት በማድነቅ ብቻ ነው። ዕብራውያን ምዕራፍ 11 ቁጥር 31 መልከቱ። ምዕራፍ 3 ቁጥር 1 የባሰ ፍርድ እንደምንቀበል አስተማሪ ከሌላው ይልቅ ተጽዕኖ ማድረግ ስለሚችል ያለበት ኃላፊነት የዚያኑ ያህል ከባድ ነው። የሉቃስ ወንጌል ምዕራፍ 20 ቁጥር 47ን ይመልከቱ። ከማቴዎስ ምዕራፍ 23 ከቁጥር 1 እስከ 33 ጋር ያነጻጽሩ። ምዕራፍ 3 ቁጥር 2 ፍጹም ሰው ምላስን መቆጣጠር አስቸጋሪ ስለሆነ ምላሱን መቆጣጠር የሚችል በማንኛውም ረገድ ሕይወትን መቆጣጠር ይችላል። ምዕራፍ 3 ቁጥር 6 የክፋት ዓለም ዓለም በውድቀት ገጽታዋ እንደምትመስለው ማለት ነው። ራሷ በገሃነም ትቀጣጠላለች። ይህ ከምላስ ለሚመጣው የክፋት መርዝ ምንጩ ዲያብሎስ መሆኑን የሚያመለክት ስዕላ ሰማያዊ ገለጻ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ን ይመልከቱ። የማቴዎስ ወንጌል ምዕራፍ 5 ቁጥር 22፣ የሉቃስ ወንጌል ምዕራፍ 16 ቁጥር 23 ን ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 9 በእግዚአብሔር አምሳል ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ዘፍጥረት ምዕራፍ 1 ቁጥር 26 እስከ 27። ሰውን መርገም እግዚአብሔር እንደ መርገም ይቆጣ ዘፍጥረት ምዕራፍ 9 ቁጥር 6 ን ይመልከቱ። እንዲሁም የዘፍጥረት ምዕራፍ 1 ቁጥር 26 ን ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 13 ጥበበኛ፣ የምዕራፍ 1 ቁጥር 5 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 15 ከላይ ከእግዚአብሔር ማለት ነው። ምዕራፍ 1 ቁጥር 5 እና 17፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 እስከ 16ን ይመልከቱ። ምዕራፍ 3 ቁጥር 16 ሁከትና፣ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33። ምዕራፍ 3 ቁጥር 17 አድሎ፣ ምዕራፍ 2 ቁጥር 1 እስከ 13ን ይመልከቱ። ምዕራፍ 3 ቁጥር 18 ሰላምን ለሚያደርጉ ከቁጥር 16 ጋር ያነጻጽሩ። መለያየት ጽድቅን አያመጣም። ምዕራፍ 4 ቁጥር 2 ትገድላላችሁ ጥላቻን አግዝፎ ለማሳየት የቀረበ ምሳሌያዊ አነጋገር ነው። ምዕራፍ 4 ቁጥር 4 አመንዝሮች በመንፈሳዊ ሕይወታቸው ታማኝነት የጎደላቸው ከእግዚአብሔር ይልቅ ዓለምን የሚወዱ ማለት ነው። መንፈሳዊ አመንዝራነትን በተመለከተ ኤርምያስ 31 ቁጥር 32ን ይመልከቱ። ዓለም የምዕራፍ አንድ ቁጥር 27 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 5 መጽሐፍ ያዕቆብ የትኛውን መጽሐፍ ለማለት እንደፈለገ ግልጽ አይደለም። መንፈስ አብዝቶ ይቀናል በውስጣችን ያሳደረው መንፈስ ሰውን የፈጠረው እግዚአብሔር መሆኑን ያመለክታል። ዘፍጥረት ምዕራፍ 2 ቁጥር 7 የሰው ልጅ በኃጢአት ከመውደቁ የተነሳ መንፈሱ አብዝቶ ይቀናል የእግዚአብሔር ጸጋ ግን ቁጥር ስድስት የሰውን ቅናት ማሸነፍ ይችላል። አማራጭ ትርጉሙን ይመልከቱ። ምራፍ 4 ቁጥር 6 ምሳሌ ምራፍ 3 ቁጥር 34 ላይ የተጠቀሰውን በአንደኛ ጴጥሮስ ምራፍ 5 ቁጥር 5ን ይመልከቱ። ምራፍ 4 ቁጥር 7 እስከ 10 በግሪኩ እነዚህ ቁጥሮች እያንዳንዳቸው በኃጢአት የተሞላውን የትዕቤት ዝንባሌ ነቅሎ ለመጣል ወዲያውኑ እርምጃ እንዲወሰድ የሚጠይቁ አስር ትእዛዞች ይዘዋል። ምራፍ 4 ቁ 7 ዲያብሎስን ተቃውሙት። ኤፌሶ ምራፍ 6 ቁጥር 11 እስከ 18፣ አንደኛ ጴጥሮስ ምራፍ 5 ቁጥር 8 እስከ 9 ይመልከቱ። ምራፍ 4 ቁጥር 8 እጃችሁን አንጹ። የዘመነ ብሉ ኪዳን ካህናት የምስክሩ ድንኳን ወዳለበት ወደ እግዚአብሔር ፊት ከመቅረባቸው በፊት እጅና እግራቸውን በናሱ መታጠቢያ ውስጥ መታጠብ ነበረባቸው። ይህም ካህናት ከኃጢአታቸው እንዲነሱ የሚያመለክት ነው። ነጻት ምራፍ 30 ቁጥር 17 እስከ 21 ንጹህ እጅና ቅን ልብ የሚለውን በመዝሙር ምራፍ 24 ቁጥር 4 ላይ ይመልከቱ። ምራፍ 4 9 ተጨነቁ፣ እዘኑ፣ አልቅሱ ንስሐ ግቡ ማለት ነው። ምራፍ 4 ቁጥር 10 ለማቴዎስ ወንጌል ምራፍ 23 ወንድሙን የሚሆን በሕግም ላይ ይፈረዳል። የምራፍ 2 ቁጥር 8 ማብራሪያ ይመልከቱ እንዲሁም ዘጻት መዝሙር ምዕራፍ 50 ቁጥር 19 እስከ 20 የምዕራፍ 2 ቁጥር 8 ማብራሪያ ይመልከቱ። እንዲሁም ዘጸአት ምዕራፍ 20 ቁጥር 16 መዝሙር 15 ቁጥር 3 መዝሙር 50 ከቁጥር 19 እስከ 20 ምሳሌ ምዕራፍ 6 ቁጥር 16 እና 19ን ይመልከቱ። በወንድሙ ላይ ክፉ መናገር የፍቅርን ሕግ መናቅ ነው። ምዕራፍ 5 ቁጥር 1 ሀብታሞች እንደ ምዕራፍ 2 ቁጥር ሁለት እና ስድስት እነዚህ ሰዎች ክርስቲያኖች አይደሉም፤ ምክንያቱም እያስጠነቀቃቸው ነውና። ከቁጥር አንድ እስከ ስድስት ላይ ያለው ክፍል በብሉይ ኪዳን መጽሐፍት የተለያዩ ክፍሎች ውስጥ በአሕዛብ ላይ ከተነገሩት የፍርድ አዋጆች ጋር ተመሳሳይ ናቸው፣ ወይ ደግሞ ለእግዚአብሔር ሕዝብ በቀጥታ የተነገሩ ናቸው ኢሳይያስ 13 እስከ 23 ኤርምያስ 46 እስከ 51 ሕዝቅኤል 25 እስከ 32 አሞጽ ምዕራፍ 1 ቁጥር 3 እስከ ምዕራፍ 2 ቁጥር 16 ሶፎንያስ ምዕራፍ 2 ከቁጥር 4 እስከ 15 ምዕራፍ 5 ቁጥር 2 ልብሳችሁን በጥንቱ ዓለም ብልጽግና ከሚለካቸው ነገሮች አንዱ ልብስ ነበር። የሐዋርያት ሥራ ምዕራፍ 20 ቁጥር 33ን ይመልከቱ። ምዕራፍ 5 ቁጥር 3 ዝገቱ የማከማቸት ውጤት ነው ይህም በስስታም ባለጠጎች ላይ የሚመሰክርባቸውና የሚፈርድባቸው ነው ለመጨረሻ ዘመን የሐዋርያ ሥራ ምራፍ 2 ቁጥር 17 አንደኛ ጢሞቴዎስ ምራፍ 4 ቁጥር 1 ሁለተኛ ጢሞቴዎስ ምራፍ 3 ቁጥር 1 ያዕቆብ ምራፍ 1 ቁጥር 1 ዮሐንስ ምራፍ 2 ቁጥር 18 ማብራሪያ ይመልከቱ ምራፍ 5 ቁጥር 4 ሁሉን ቻይ ጌታ የዘፍጥረት ምዕራፍ 17 ቁጥር 1 የአንደኛ ሳሙኤል ምዕራፍ 1 ቁጥር 3 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 5 በምቾትና በማቀማጠል ሉቃስ ምዕራፍ 16 ቁጥር 19 እስከ 31 ይመልከቱ። ለእርድ ቀን የፍርድ ቀን ማለት ነው። ክፎች ባለጠጎች ስለሚመጣባቸው ጥፋት ፈጽሞ ደንታ እንደሌላቸውና እስከሚታረዱበት ቀን ድረስ የሚሰዉትን የእርድ ከብቶች ይመስላሉ። ምዕራፍ 5 ቁጥር 7 እንግዲህ ወደኋላ ሄዶ ከቁጥር 1 እስከ 6 ጋር በማያያዝ ለመንደርደሪያነት የገባ ቃል ነው። ክርስቲያኖች በክፉ ባለጠጎች እጅ መከራን እየተቀበሉ ስለሆነ የጌታን ዳግም ምጻት በትዕግስት መጠባበቅ ይኖርባቸዋል። የፊተኛውንና የኋለኛውን ዝናብን በእስራኤል የጸደይ ዝናብ የሚዘንበው ዘር ወዲያውኑ እንደተዘራ በጥምቀትና በኅዳር ሲሆን የበልግ ዝናም የሚዘንበው ደግሞ ከመከር በፊት በመጋቢትና በሚያዝያ ነው። ዘዳግ ምራፍ 11 ቁጥር 14፣ ኤርሚያስ ምራፍ 5 ቁጥር 24፣ ሆሴ ምራፍ 6 ቁጥር 3፣ ኢዮኤል ምራፍ 2 ቁጥር 24። ምራፍ 5 ቁጥር 9 አታጉረምርሙ። ያዕቆብ ክርስቲያኖቹ ሆነ ክርስቲያን ያልሆኑ ሰዎች እንዲታገሱ ያስከስባል። ቁጥር 7 እስከ 8 ፈራጅ በበር ላይ ቆሟል። ይህ የክርስቶስን ዳግም ምጽአት ቁጥር 7 እስከ 8ን ይመልከቱ እንዲሁም በዚያን ጊዜ የሚሆነውን ፍርድ የሚያመለክት ነው። በአዲስ ኪዳን ለምሳሌ ሮሜ ምዕራፍ 13 ቁጥር 12፣ ዕብራውያን ምዕራፍ 10 ቁጥር 25፣ አንደኛ ጴጥሮስ ምዕራፍ 4 ቁጥር 7፣ ራይ ምዕራፍ 22 ቁጥር 20 ኢየሱስ በቶሎ ይመጣል የተባለውን የመጨረሻዎቹን ቀናት የጀመሩት ኢየሱስ ወደዚህ ምድር ከመምጣበት ጊዜ ጀምሮ ነው ከሚለው ትምህርት የተነሳ ነው። ከዚያን ጊዜ ጀምሮ ያሉት የመጨረሻዎቹ ቀናት ቁጥር ሶስት ስለሆኑ አሁን እኛ የኖርን ያለነው በእነዚህ ቀናት ውስጥ ነው። የዕብራውያን ምዕራፍ አስራ አንድ ማብራሪያ ይመልከቱ። ይህ መቼ እንደሚሆን አዲስ ኪዳን የሚነግረን ነገር የለም ነገር ግን የመጽሐቱ አይቀሬነት አጠያያቂ ስላልሆነ ክርስቲያኖች ምጽአቱን በጥንቃቄና በአክብሮት መጠበቅ ይኖርባቸዋል። እንግዲህ ያዕቆብ የክርስቶስ ዳግም ምጽአት በቅርብ እንደሚሆን የገለጸው ከዚህ የተነሳ ነው። ምዕራፍ 5 ቁጥር 11 ኢዮብ እንዴት ታግሶ እንደጸና ኢዮብ ታጋሽ ሰው አልነበረም። ኢዮብ ምዕራፍ 3፣ ምዕራፍ 12 ከቁጥር 1 እስከ 3፣ ምዕራፍ 16 ከቁጥር 1 እስከ 3፣ ምዕራፍ 21 ቁጥር 4። ነገር ግን በመከራው ውስጥ ጸንቶ ቆሟል። ኢዮብ ምዕራፋን ከቁጥር 20 እስከ 22 ኢዮብ ምዕራፍ 2 ከቁጥር 9 እስከ 10 ምዕራፍ 13 ቁጥር 15 ምንም እንኳ ኢዮብ ምዕራፍ 5 ቁጥር 13 በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 19 ላይ ቢጠቀስም በአዲስ ኪዳን ውስጥ የኢዮብ ስም የተነሳው እዚህ ስፍራ ብቻ ነው። ምዕራፍ 5 ቁጥር 12 አትማሉ። ይህ ያዕቆብ ቃል ክርስቶስ ስለዚህ ጉዳይ ካስተማረው ትምህርት ጋር አንድ አይነት ነው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 33 እስከ 37 ያዕቆብ የከለከለው እግዚአብሔር ለአብርሃም እንደማለለት ያለውን መሐላ ዕብራውያን ምዕራፍ 6 ቁጥር 13 ወይም ቀያፋ ኢየሱስን በመሐላ እንዳያዘው አይነት የሆነውን የማቴዎስ ወንጌል ምዕራፍ 26 ቁጥር 63 እስከ 64 ወይም ጳውሎስ የተናገረውን በሮሜ ምዕራፍ 1 ቁጥር ዘጠኝ እንዲሁም ምዕራፍ ዘጠኝ ቁጥር አንድ ወይም አንድ ሰው በእግዚአብሔር ፊት የሚያደርገውን አይነት መሐላ ዘጸአት ምዕራፍ 22 ቁጥር 11 አይደለም። ያዕቆብ የከለከለው አንድ ሰው የንግግሩን እውነተኛነት ለማስረገጥ ሲል የእግዚአብሔርን ስም መጥራትን ወይም በተቀደሰ ነገር መማልን ነው። ምዕራፍ 5 ቁጥር 14 ሽማግሌዎች፣ የአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ምዕራፍ 5 ቁጥር 17 ማብራሪያ ይመልከቱ። ቤተክርስቲያን የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ማብራሪያ ይመልከቱ። ዘይት እጅግ ታወቁት ከጥንቱ ዘመን ፍቱን መድኃኒቶች መካከል አንዱ ነው። ፍቱን መድኃኒትነቱ በእስክንድሪያ ይኖር የነበረው አይሁዳዊም ምሁር ፊሎ ኢሊኒ እንዲሁም ባለመድኃኒቱ ጋሌን ጨምሮ በየመጽሐፎቻቸው ላይ ገልጸዋል። እንዲሁም ኢሳያስ ምዕራፍ 1 ቁጥር 6፣ ሉቃስ ምዕራፍ 10 ቁጥር 34 ን ይመልከቱ። አንዳንድ ሰዎች በዚህ ላይ ያዕቆብ ዘይትን የጠቀሰው ከመድኃኒትነቱ አንጻር ነው ሲሉ፣ ሌሎች ደግሞ በእምነት ለሚደረጉ ጸሎቶች ምላሽ ሆኖ ቁጥር 15፣ የማርቆስ ወንጌል ምዕራፍ 6 ቁጥር 13 ን ይመልከቱ እግዚአብሔር ለሚሰጠው ፈውስ ውጫዊ ምልክት ነው ይላሉ። ምዕራፍ 5 ቁጥር 17 ኤልያስ ጸለየ በአንደኛ ነገሥት ምዕራፍ 17 ቁጥር 1 ምዕራፍ 18 ከቁጥር 40 እስከ 46 ላይ ኤልያስ የጸለየውን ማለት ነው። ሶስት ዓመት ተኩል የሉቃስ ወንጌል ምዕራፍ 4 ቁጥር 25 ይመልከቱ የሚለውን ቁጥር በአንደኛ ነገሥት ምዕራፍ 18 ቁጥር 1 መሠረት በማጠጋጋት የሰባት ዓመት ግማሽ የተገኘ ነው። እናም ማብራሪያውን የአንደኛ ነገሥት ምዕራፍ 18 ቁጥር 1 ማብራሪያ ይመልከቱ። ከራይ ምዕራፍ 1 ቁጥር 1 እስከ 6 ጋር ያነጻጽሩ። ምዕራፍ 5 ቁጥር 19 ከእውነት ቢስነት ከእውነት የራቀ ሰው አንድም ዝም ብሎ የይስሙላ ክርስቲያን የሆነ ከዕብራውያን ምዕራፍ 6 ቁጥር 4 እስከ 8 ከሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20 እስከ 21 ጋር ያነጻሉ ወይም በንስሐ መመለስ የሚያስፈልገው በኃጢአት የወደቀ ክርስቲያን ሊሆን ይችላል። በቁጥር 20 ላይ የተጠቀሰው ሞት የይስሙላ ክርስቲያን ለተባለው ሁለተኛ ሞት ራእይ ምዕራፍ 21 ቁጥር 8 ሲሆን ለእግዚአብሔር በኃጢአት ለወደቀው ክርስቲያን ግን የሥጋ ሞት ነው ከአንደኛ ቆሮንጦስ ምዕራፍ 11 ቁጥር ጽ ጽፉ ያንደኛ ዮሐንስ ምዕራፍ 5 ቁጥር 16 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 20 ብዙ ኃጢአትንም ይሸፍናል። ከእውነት የራቀ ሰው ቢመለስ የእግዚአብሔርን ይቅርታ ያገኛል።